ሰላም እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው። ሰላም ይሰማል። እኔ እኮ ምናቸውን እየጨበጡ እንደሚገቡ እኮ አላውቅም። አምላክ እግዚአብሔር አሳያችሁ። አሁን ምኑን ጨብጦ ነው በዚህ በኩል ለለሊት የገባ? መቼስ በኢትዮጵያ የሚነሱበት ሰዓት ነው መሰለኝ። ኢትዮጵያ ጋ ሰዓቱ ደርሷል የሚነሱበት ቀንና ሌሊቱንም ምን ያለየው ግን እቃውን ፍና አድርጎ ነው እኮ ምን አለ። ለቃሁ ብትገባ ተቸገርኩኝ። ለሱ ለወደፊት ሚስት ፍለጋ አሰቃያ ለው እሱ እቃ ሁሉንም አንቆ ነው የሚገባው። የሚተኙበት ሰዓት አሁንማ የሚተኙበት ሰዓት ተመችቶት ነው አንቆ አንቆ የሚገባው። አንቆ ነው የገባሁ ወንድም አላስገባሁ። ሁሌ ሴቶች እኮ ይሻላሉ

አምላክ ፈጣሪ በእንቅልፍ ልባቸው የሚሄድ ማህበረሰብ ነው። እንዲያመጣህብኝ እኔም፣ ለምንድን ነው የምትለኩት? የማትገቡ ከሆነ ለምንድን ነው የምትልቁት? ማገቡ ማታወሩ ከሆነ አንደኛ አምላክ፣ አራት ቀኑ ምናለ አራት ዓመት ብታደረግልኝና እፍ ብን ብዬ ብጠፋ ከዚህ ማህበረሰብ። ምን በደልኩ ፈጣሪው? ያሁሉ ጧፍና ሻማ ያስገባሁት እንደው ምንም አልሰራም ጨጓራ ተቃጠለኩ፣ እንደው ባስገባቸው ገብርኤልን። ሴቶች እኮ ይሻላሉ፣ ይሄንን ሴቶቹ ይሻላሉ እንደው ከወንዶቹ። መቼስ እስኪ ሴት ላስገባ፣ ደግሞ ብዛታቸው። የሁሉ ሰው በትዳር የተቸገረ ነው። አምላክ ናታን፣ ናቲ፣ ናታን፣ እሺ ብስኩት ነው እሱማ፣ መሰለኝ ብስኩት። ጋይስ አበስ ገበርኩ ምንድናቸው ጤነኛ አይደሉም እንዴ እሺ ና አሌክስ ትዕግስት እንደው አምላኪ ነው ቆንጠጥ ያዘልኝ እንጂ የትቋ እንዴ ጋይስ ጠብቁ እየተሽከረከረ ነው ወይ እኔ ምን አውቃለሁ፣ ማን እንደሚያሰጣቸው መንፈሱን ስሜቱ አላቅም። እየጨበጡ እየገቡ ነው። እየጨበጠ ይገባል። ፊታይም ድምጽ እየሰማ እየጨበጠ ይገባል። ሰላም በጣ ወይ እንደነሽ በጣዩ ወይ አንተ ነቃ ያልከው ነቅ። እንዴነ ደና ነሽ አለን ደን ደና ሆኖ ነው እኮ ብታይኝ እዚህ ጋር ደናማ ባሉን አልጋ ላይ ተኝቼ እርዱኝ ነበር ደና ነኝ። እንዴነ ይሰማሻል ኧረ ምን ይሰማኛል ከአንተ ኔትወርክ ቀድሞ ይሰማል ምን ጉድ ነክ ሳታስተካክል እዚህ ጋር መጣህ? ቀርብልኝ። መኝታ ክፍል መሰለው? እንደ አርቤርጎ መሰለው እንዴ? ናውጣ፣ ምን አዳምጠዋለው? ጋይስ፣ እኔ ጊዜ የለኝም። ናውጣ እ ማን አንተ ደግሞ ስማቸው ራሱ ኬት እንደሚጽፉት። ሰላም ኳሊበር፣ ሰላም ቤት ታየው። እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ ነኝ፣ ሰላም ነኝ ነኝ ነ ደህና ነኝ። እንዴት ነህ? ደህና ነኝ። ገብቶሃል አይደለ? አልገባኝም። ሳይገባ ታዲያ እንዴት ነው የገባው? ለምን ገባ ታዲያ? ለምን እንደገባ ታውቃለህ? የገባሁበት ማመልስ ልታገኝ ጥሩ ጥሩ። ጋይስ እዚህ ጋ ያሉትን ገስት የሚገቡትን ፎሎ አድርጓቸው፣ የዋቸው ፔጃቸው ምናምን ነገር የሚገቡትን ፎሎ እርስ በርስ ተደራረጉ፣ ፎሎ አድርጓቸው። ካልተመቻችሁ ማንሳት ይችላላችሁ፣ ግን ፎሎ ተደራረጉ። ሁላችሁም ማሮቼ የሚገቡትን ገስት ላይ የሚገቡትን የተመቻችሁን ፎሎ አካባቢ ከበላ በኋላ ይሄ ኮሌስትሮል ሌቭሉ እንደውም በሁለት ፐርሰንት ቀንሶ ይገኛል ማለት ነው። እንቁላል አይቀሳል እኮ እንዲህ እንዲህ እያለ ጭራሽ እየቀነሰ እየቀነሰ ይሄዳል ማለት ነው ኮሌስትሮል ሌቭሉ እና ይሄን ያገኘውን እንትን ያው እና እንቁላል ዝም ብዬሽ ልብላ እወዳለሁ እኮ እንቁላል የተቀቀለ ብቻ ከበላ ትከሳለ እንቁላል ዳይታ የሚባላል ላይ ገበያ ያናያል። እና እንቁላል ምቅቅሉ በጣም አይደል የምወደው በቀን እሱ ነው ምግብ በቃ ነው። ዋይፋዩ ምን ሆነ ተቋረጠ